በጣም የሚያስጠላ እና በጣም የሚዘገንን አሹና ሮማን አሰሪያቸው ኩሽና እጅ ለእጅ ተያይዘው ከንፈር ለከንፈር ዓይን ላይን እየተያዩት የተሳሳሙ አሰሪያቸው ደረሰችባቸው ማለት ነው። በጣም የሚያሳፍር፣ በጣም የሚዘገንን ነው ማለት ነው። በማናቸውም አገር ትትኖሩ የሹ ቬርጋ ወይም አሰሪያችሁ ዘበኛ ጋራ ግቡ ቡና ማረቅ ጥሩ አይደለም ማለት ነው። አሰላሙ አለይኩም ረህመቱላሂ ወበረካቱ ውድና የተከበራችሁ የመሬም ቅመም ቻናል ተከታይ በሙሉ ሰላም እንደናችሁ፣ ሁን ያለው ሀምድሊላሂ ሰላም ነኝ። ለቻናል አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኛ አጠንክሮ ማለት ነው ውዶችዬ፣ ዛሬ እንግዲህ እንደተለመደ የናሹ ቪዲዮ በጣም የሚዘግን እና በጣም የሚያሳፍር ነገር ነው የሰሩት ማለት ነው። ከዚህ ሁሉ ቅሌት ከዚህ ሁሉ መዋረድ አላህ ስብሐነ ተዓላ ወለ ፈጣሪ እየጠበቃችሁ ነው የሚባለው በአሰሪ እና በሰራተኛ መካከል ሹፌር ጋ ወለ አሰሪያችሁ ልጋ ባልጋ መግባባት ጥሩ አይደለም ምክንያቱም ሀቅ ሀቅናትና አንድ ቀን ድንገት ግጥምጥም ያደርጋችኋል ማለት ነው። አታየንም? የታየናለች? ካሜራ የለም ምን ብላችሁ እንደዚህ ማድረግ አይጠበቅባችሁም ማለት ነው። እና ውዶችዬ እንግዲህ እናሹ ድራማ ማናቸውም የምታውቁት ነው። ያዴ ድራማ ምርጥ ነው። ዘላቂነቱን ለይታም የበቃ ነው እና ዛሬ እንግዲህ ያው እንግዲህ በጣም ተዋርደዋል ማለት ነው። እስከ ዛሬ እንኳን ፍቅር እየተናገረች ነው። እኛ ግንኙነት የለንም፣ ቤዛ ናት በቃ ሌላ ሌላ እያላችሁ ዳይመንት ነው ምን እያለው እየዋሹ ነበር። ግን ሀቅ ሀቅ ናትና አሱንና አሮማንን አሰሪያቸው ደርሳባቸዋለች። ተማናቸውንም ተመስማት ይልቅ በሁለት አይኗ አይታቸው ደርሳባቸዋለች። እንግዲህ እውነታውና ሀቁ ውሸቱ ከማን ጋ እንደሆነ እራሷ የቤቲቱ ቀጣሪ ወይም የቤቲቱ ባለቤት ትናገራለች ማለት ነው። እንግዲህ ሀገራችን ኢትዮጵያን ሰላም አላህርግልን፣ ቤተሰቦቻችንን፣ ህዝባችንን ተዝተመጣው በሽታ ደግሞ ይሰውረን ይጠብቀን። ለቻናሌ አዲስ የሆናችሁ ሸር ላይክ ሰብስክራይብ እያደረጋችሁ ቻናሌ በጣም ነው የቀዘቀዘው፣ ውዶች ይሄ ሸር ላይክ ሰብስክራይብ እያደረጋችሁ አበረታቱ፣ አጠንክሮ ማለት ነው እና ወጥቶ ተመቅረት ይጠብቀን፣ ተከፉ ነገር ይጠብቀን። እንደዚህ አይነት ወንዶች ወለ ሹፌሮች፣ ወለ እንደዚህ የቤት አጋዮች ተሚልከሰከሱ ይጠብቀን። በሰላም በጤና ለሀገራችን እንዲያበቃን ምኞታችን ነው። አንድ ሰው የወጣበትን አላማ ጠንቅቆ አውቆ መንጣት ወይም መስራት ይጠበቅበታል ማለት ነው። በአረብ ሀገርም ዙሪያ እንደዚህ አለ ማለት ነው። ይሄ ያናሹና እናዴ የሚሰሩት የእውነተኛ ታሪክ ድራማ ነው። በአረብ ሀገርም በተለያየ ቦታ እንደዚህ ሰራተኛ እና ሹፌር ቲያወራ ሀሳባቸውን ትገላለጥ አይወዱም ማለት ነው እና ውዶችዬ ቀጣይ ቪዲዮ ውስጥ የምንገናኝ። ቪዲዮዬን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሮኝ፣ አገራችንን ሰላም አላህ እርግልን። ቻው ነው አሉ ባይ